ቻይናን የተነሳቸው ብዙ የባህር ላይ የሚያጋጥሙ አስቸጋሪ ሁኔታዎች አሉ። ማዕበል ነኝን ተቋቁመው መርከቧ ምንም ጀልባ ምንም አይነት ችግር ሳይደርስባት ጅቡቲ ወደብ እንደተደረሰ ተደረገ። ጅቡቲ ወደብ ከደረሰች በኋላ ደግሞ አሁን እንግዲህ ጉዞዋን ጀምራለች። በጉጉት እየጠበቅናት ነው። ቦታዋ ደርሷ ስራዋን እንድትጀምር በጣም በጣም እያፈለግን ያለ ነው። የዚች ጀልባ መምጣት ትልቅ አስተዋጽኦ ያመጣል። አይ ቲንክ እንደ ሪቮሉሽን መቆጠር እንችላለን፣ ይህን ብዬ አስባለሁ። ካየኋቸው ከሰማቸው ልየ ትምትሉ አንደኛ የጭነት መጥኗ ወደ 8 ሰው ነው የሚይዘው። አደጋ ቢደርስ ለዋላ ያሉ ላይፍራፍት የምንላቸው አሉ። ሁለቱ 55 ሰው ይዛሉ፣ ሁለቱ 65 ሰው ይዛሉ። ስለዚህ በቂ የሆነ ለሰው ኃይሉ እዛ መርከብ ላይ ጀልባ ላይ ለሚጓጓ ሰራተኛ ሴፍቲዋ ስታንዳርዳን በጠበቀ መልኩ አድርገን ነው። ለወደፊቱ ትልቅ የሆነ ለሁላችንም ጥሩ ትምህርትም ግብአትም ትሆናለች። አሁን ከዚህ የተሻሉ ሀሳቦችን ድርጅቱም አለው። ከእሷ ነስ ያሉ ግን ፈጠን ያሉ ጀልባዎችን ለመምጣት ፕላን ውስጥ አለን። እንግዲህ በፕላናችን መሰረት ጣና ላይ ብቻ ሳይሆን ጫሞ ወንዝ ላይም እንደዚሁ ጫሞ ሀይቅ ላይ ህዳሴ ግድብ ላይም እንደዚሁ ወደፊት ይሳካል ብለን የምናስብ የቱሪዝም ስራ ይኖራል ብለን ስለምናስብ ለነኝህ ሁሉ ይሆናል።